የኛ ሰው ኢሞሽናል ነው። የእኛ ሰው ለመቀጠር ለመቀጠር በጣም ዝግጁ ነው እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደ እኮ ጸረ ግብፅ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰጥተም እኮ አታገኝ አታገኝ። ሳኡዲ ሄደ አታገኝ። አውሮፓ ሄደ አታገኝ ቻይና፣ ራሽያ፣ ጃፓን ሌላ አታገኝም። የእኛ ግን በጣም ተቀጣሪ ነው። መቀጠሩ እስከ ምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የእኛ ሰው፣ ሲፈልግ ምንድን ነው አልሸባብ ይሆናል የእኛ ሰው። አሁን አልሸባብ ለኢትዮጵያ ሕዝብ ምን አጀንዳ አለው? ለኢትዮጵያ ሕዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ ይሞታል እዛ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራቸው አልችልም። የኢትዮጵያ ልጅ ነኝ ባይ ቅጥረኛና ባንዳ ከውስጣችን የታጣበት ጊዜ የለም። የዛሬዎቹ ቅጥረኞች እና ባንዳዎች ግን ከምን ጊዜውም እጅግ አሳፋሪ በሆነ ሁኔታ የሀገራቸውን ብሔራዊ ጥቅም አሳልፈው ለመስጠት ለጠላት በአሽከርነት ለማደር አቤቱታ እያቀረቡ በባንዳነትም በድብቅ ሳይሆን በግልጽ እየገለጹና ሀገራቸውን ለማፍረስ እየዶለቱ ይገኛሉ። ሆኖም እነሱ እንደተዋረዱና መሳቂያ መሳለቂያ እንደሆኑ ይቀራሉ እንጂ ሀገራችንን የማንበርከክ ማንበርከክ በፍጹም አይችሉም። ብዙ ጊዜ በሚሊዮን የሚቆጠሩ እውነተኛ የአገር ልጆች ለሀገር ክብር በጽናት ቆመው ዋናውን ጠላት ከነአሽከሩ ወይም ከነተቀጣሪ ባንዳዎቹ እያዋረዱ ኢትዮጵያን ከፍ አድርገዋታል። ብሔራዊ ጥቅሟንም ከምንጊዜም በላቀ ሁኔታ እንዳስከበሩላት የቀደመ ታሪካችን ምስጢር ሆኖ ይኖራል። ባንዳዎች አልገባቸውም እንጂ እነዚህ እነሱ በቁጥርም በስብናም ትናንሾች ናቸው። ሞቷን ሲመኙ እነሱ ይሞታሉ። ውድቀቷን ሲመኙ እነሱ ይወድቃሉ። ለህዝቦቿ መለያየትና እልቅትን ሲደግሱ እነሱ ቀድሞ እንደሚበታተኑ እየተረጋገጠ መጥተዋል። ኢትዮጵያ በመቃብራቸው ላይ ትጸናለች፣ ትበለጽጋለች። ይህ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 በተላላኪ ባንዳዎችና በላኪዎቻቸው ተደናቅፎ ሕዝቦቿ ሁሉም በድህነት ውስጥ እንዲኖሩ አይፈቀድም። ይህን ቁርጠኝነቱንም በተግባር መከላከያ ሰራዊታችን አሳይቷል። ዛሬ ለምርቀት የሚበቁት የ43ኛ ዙር ካራማራ ኮርስ ኮማንዶች ትላንትና ከነበረው ሳይንሳዊ የአሰለጣጠን ዘዴ በላቀና ዘመኑን በሚመጥን ደረጃ የትኛውንም የውጊያ አይነት በብቃት መወጣት በምትችሉበት ደረጃ ስልጠና የወሰዱ ናቸው። የስልጠና ላይ የቆይታ ጊዜያቸውም ከፍ እንዲል ተደርጎ ከፍ ያለ የኮማንዶ አቅም መፍጠር እንደቻሉ ከቀረበልን የስልጠና ሪፖርት መረዳት ችለናል። ይህም የውጊያ ማርሽ ቀያሪ የኮማንዶ ኃይል በብቃት ደረጃ አንድ እርምጃ ወደፊት መራመዳቸውን ያሳያል። ውድ ተመራቂዎች በስልጠናችሁ ወቅት በሁሉም አይነት የአየር ጸባይና የመሬት ገጾች ላይ ብቃት ያለው ስልጠና በመውሰድ አስቸጋሪና ፈታኝ ሁኔታዎችን በማለፍ በመሰረታዊ ኮማንዶነት የምትመረቁ በመሆናችሁ ከነባሩ የልዩ ዘመቻዎች እዝ የሰራት ክፍሎች ጋር በመቀላቀል የትላንትናንና የዛሬን የሀገራችን ጀግኖች ታሪክ በመድገም ሀገራችሁንና ሕዝባችሁን እንደምታኮሩ እምነቴ ነው። ይሄን የምልበት ምክንያት ቀይ ቦኔት ማለት ምን ማለት ነው የሚለውን በመጥቀስ ነው። ቀይ ቦኔት ማለት አርበኝነት፣ ቀይ ቦኔት ማለት ጽናት፣ ቀይ ቦኔት ማለት የላቀ የላቀ የግዳጅ አፈጻጸም የግዳጅ አፈጻጸም ሞዴል ቀይ ቦኔት ማለት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 ሰርታችሁ፣ ለፍታችሁ፣ ጥራችሁ፣ ግራችሁ፣ ፈተና ሁሉ አልፋችሁ የለበሳችሁት ቦኔት የኢትዮጵያና የእናንተ የቃል ኪዳን የቃል ኪዳን ጽላት አድርጋችሁ ነው መውሰድ ያለባችሁ። በዛ ደረጃ አይታችሁ የሚቀጥለውን ተልኳችሁን ልትወጡ ነዳጅ ሆኖ የሚያገለግላችሁ ነው። የክፍል ፍቅር መገለጫችሁ ነው። የተለየ ብቃት ያላችሁ መሆኑን መገለጫችሁ ነው። የተለየ ጽናት ያላችሁ መሆኑን መገለጫችሁ ነው። አርበኝነት የሁላችንም ነው። የሁሉም ጦር ክፍል ነው። የማካናይዝዱም ነው፣ የእግረኛውም ነው፣ የአርበኝነቱም ነው። እዛም ጽናት ያስፈልጋል። ሆኖም ሆኖም ይሄ ኤሊት ፎርስ የነዛ ሁሉ ግንባር ቀደም ተምሳሊት ነው። በዛ ደረጃ ራሳችሁ ማየት አላችሁ አለባችሁ። በዛ ደረጃ የዚህ ምርጥ ጦር ክፍል አባል በመሆናችሁ መኩራት አለባችሁ። ቆርጣችሁ መታገል ይኖርባችኋል። ኢትዮጵያ ለማፍረስ ያልሞከረ ጥረት ያላደረገ የለም። ኢትዮጵያን ለማዳከም፣ ኢትዮጵያን ለመቀራመት፣ ኢትዮጵያን ለማፍረስ ሞክረዋል። ልክ እንደ ሌሎቹ ቅኝ ተገዢ አገሮች ሞክረዋል። ማአት ዓመት ሞክረዋል። ከጥንት ጀምሮ ሞክረዋል። በቅርብ ጊዜም ሞክረዋል። ኢትዮጵያ ግን ኖራለች ከነ ግዝፈቷ ከነ ትልቅነቷ ከነሰፊ ሰፊ ህዝቧ ከነ ሰፊ ግዛቷ ቆይታለች